ባለፈው እንግዲህ ምርመራ ታድርግ ብለን ነበረ ያበቃ ነው። እናም ልክ እዚህ ስትመጪ እሱ ደግሞ እንትኑን መመርመሪያውን ሊገዛ ሄዷል፣ ፋርማሲ ማለት ነው። እንትን አናክን እርግጠኛ ካልሆነች ከሆነች ማለት እርጉዝ ካልሆነች እንትን አገነች። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሰላም ባያቸውና እስኪ እናወራለን። ሰላም፣ ሰላም እንዴት ናችሁ? እሺ ቤተሰቦቻችን፣ ያው ባለፈው አይታችኋል የተፈጠረውን ነገር። ያው ሳሚና እንግዲህ አንቺን ለማስታረቅ ሙከራ አድርገናል ማለት ነው። እና ያው አንቺን አድንቅሻለሁ ቢያንስ የሆነ ነገሮችንም ማታካብጃ አይነት ሰው ሆነሽ ስላገኘሁ ደስ የሚል ነገር ነው። ሳሚም ቢሆን ብዙ አላታገለንም። በተቻለ መጠን ያው ለመስማማት ሞክራቸዋሉ ሁለታቸው። መስማማት ሲባል ግን ያው ምናልባት እኔ ስለ ጮኩም ሊሆን ይችላል እንጂ ትክክለኛ መስማማቱ የሚኖረው ዛሬ ቢያንስ ነገሮች ከታወቁ በኋላ ነው። ባለፈው እንግዲህ ያው ምርመራ ታድርግ ብለን ነበረ ያበቃ ነው። እናም ልክ እዚህ ስትመጪ እሱ ደግሞ እንትኑን መመርመሪያውን ሊገዛ ሄዷል፣ ፋርማሲ ማለት ነው። እና ዛሬ ውጤቱ ይታወቃል ማለት ነው። አንደኛ እርጉዝ ካልሆንሽ አንቺ በኮንፊደንስ ልመርመር ምናምን ላቲት ትችላለች። ግን ደግሞ አይታወቅም፣ የሰው ልጅ ማለት ነው። እና ምናልባት ሌላ አላማ ካላችሁ ከወንድምሽ ጋር ወይ ደግሞ አይታወቅም። እና እስቲ ምናየ ሆናል ማለት ነው። ውጤቱን ምናየ ሆናል ውጤቱን ስናይ አርግዘሻል ከሆነ እንግዲህ ወደ ቀጣዩ ነገር ነው የምንሄደው ማለት ነው። አይ አላረገዘችም ከሆነ ውጤቱ ደግሞ በጣም ትንሽ ወሰብሰብ ያለ ነገር የሚፈጠር ይመስለኛል። ምክንያቱም እናትየውም ገኒም ማለት ነው ራሱ ሳሚም ላይ ተውሽና ላይለቁሽ ይችላሉ ማለት ነው እና ምናልባት አሁንም አንድ ድል ስጥሽ፣ እኔ እንደኔ ሀሳብ አንድ ድል ስጥሽ፣ እርጉዝ ካልሆንሽ አሁኑኑ ከምርመራ በፊት ተናገሪ ተናገሪ እርጉዝ አይደለሁም የምትይ ከሆነ ከምርመራ በፊት ምርመራ ከማድረጋችን በፊት እርጉዝ ካሎች እርጉዝ አይደለሁም ላሳስታችሁ ነው ልሸውዳችሁ ነው ብለሽ ተናገሪ ለምን እልሃለሁ ማለት እንዴት ሰራረግዝ ስለዚህ እርግጠኛ ነሽ መቶ ፐርሰንት አይደል? ስለዚህ አሁን ውጤቱን ቀድመሽ አንቺ ታውቂዋለሽ፣ እርጉዝ መሆንሽ። በጣም ጥሩ ቤተሰቦቻችን፣ ሳሚ ይዞ እንደመጣ ያው እዚሁ ጋር ያለውን ነገር እዚሁ ጋር ነው የምናየው። ምርመራ ታደርጋለች ማለት ነው። ከዛ በኋላ እንግዲህ ውጤቱን እንሰማለን። ከውጤቱ በኋላ ሌሎች ሌሎች ነገሮችን እናስብበታለንም እናወራለን ማለት ነው። አሁን ባለን አቋም ግን መጀመሪያ ምንም ሳንን እንደዚህ ብለን እንደዛ ብለን ማውራት አንችልም። ሳናይ እርጉዙ መሆንሽን ሳናይ እንጃ ከባድ ነው ነገሩ ማለት ነው። እና ቤተሰቦቻችን እንግዲህ ስለምሰጡት ሀሳብ አስተያየት፣ እጅግ በጣም አድርገን እናመሰግናለን። የተወሰነ ሳሚን እንጠብቀውና ይደርሳል ብዬ አስባለሁ። እዚህ አካባቢ ፋርማሲ ስላለ እስቲ እንግዲህ እኔም ያው ጉንፋን ይዞኛል፣ ትንሽ ነው ሰሞኑ አንቺም ይዞሻል መሰለኝ እና አረ፣ በእናትህ በስነስርዓት በር ዝጋ። በእግር ትዘጋለህ? የምን ስቃይ፣ ምን ያስፈራል? አንተ ወንድን አታረግዝ። አንተ አደለህ ያረገዝከው? ሲጀምር ተልኬ ነው ማለት ትችላለህ። ሲቀጥል ደግሞ በስነስርዓት በስነስርዓት ማንነትን መናገር እኮ ነው። ማንነትማ ማስረግዝ ነው። ማንነትም አስረገዝ ከሆነ ድረስ ሴት አርግዛቢ ነው፣ መመርመሪያ መድሃኒት ስጡኝ ብለን ነው እንጂ ልታወራ የምችለው ያለንከውን ነገር። ምናምን ሆንክ እኮ ለምን ታፍርበታል? ስታረግ አላፈርክም። ስህተት እኮ አይታፈርበትም። ስህተትን መቀበል ነው ያለበት። ያደረግከውን ነገር እኮ መቀበል ነው ያለበት። ላለመድገም መሞከር ነው እንዴ እንግዲህ እሷን እስቲ እና ያልን አሁን እሷ የሆነ የያዘችውም ያሳሰባትም ነገር ሊኖር ይችላል። እርጉስቱን አቱን የሚታወቅ ነገር ስለሌለ በውስጧ ያሰበ እያተጨነቀች ያለችው ነገር እኔ እንግዲህ ኮድ ላይ እኮ ላያስታውቅ ይችላል። የአንድ ወር ሁለት ወር እኮ ምንም አያስታውቅም? እንደ እሺ ስንት ወርሽ ነው እርግዝ ከሆንሽ? ስለዚህ ብዙ አስረግዘህ ታውቃለህ ማለት ነው። ልምዷል ፊልሙ ላይ እኮ ፊልም ነው እኮ? ሪለር ግዝና እኳ አይደለም ይሄ። ዝም በለ፣ ገና ጉድህ ሊወጣ ይችላል። ከየቦታው ላይ እያስረገስክ እንትን አንገት ደፊ፣ ሀገር ጠፊ፣ ሀገር አትፊ ነው የሚባለው። እንትን ገኒም ራሷ አልጠበቀችም። መታ እዚህ መተንኛ እዚህ አስረግዞ እኮ ነው ሳሚ። የልጅቷ ወንድም እኮ ነው ያገተው ስንል ደነገጠች። በቃ እግዚአብሔር ምን አለች ሳሚ፣ የኔ ሌላ ሳሚ የምታቁ ከሆነ እሱን ነው እንጂ የኔ ሳሚ እንደዚህ ያደረግም አለች። መቻወቀች። አንተን መሰሪ እንደሆንክ መቻወቀች። ደግሞ እኔ እኮ ግር የሚለኝ የዚህ ዘመን የጥንቃቄ ጉድለት እኮ ነው። በሀያ አንደኛው ክፍለ ዘመን በቃ ይረገዛል፣ ይጠፋል፣ ይረገዛል። ይሄ የሚፈጠረው ቤተሰቦቻችን የሚፈጠረው ምንድነው፣ ቀድሞውኑ ጤና ጣቢያ ወይም የሕክምና ማዕከል ሄደው መከላከያ ከመወጋት ይልቅ በቃ መቼ እንደሚያረጉ ራሱ አይታወቅም። ዝም ብለው ከቤት ይወጣሉ። ከዛ ፖስት ፒል ነው። ከዛ እርግዝና ይፈጠራል። ፖስት ፒል እኔ ምን አውቃለሁ። አሁን ለማንኛውም ጊዜ አናቃጥልም እ ወደ ምርመራው እንሄዳለን። እስቲ አምጣው። ምንም የተፋታ አይደለም ይሄ ሲጀመር እኮ እያልኩ እኮ ነው እኔ ገና ቅድም እያልኩ ነበር። አንተ ከመምጣት በፊትም እርግዝ ነች አይደለችም። የምታደርጊው ምንድን ነው? ይቺ ጫፉ አለች አይደለችኛ ማክስ የምትለው ድረስ ሽንት ከተሸና በኋላ ከተሽ ለአስር ሰከንድ እዛ ውስጥ እንደዚህ ነክረሽ ታቆያለሽ። በግምት ነው አንድ ሁለት ሶስት አራት አምስት እያልሽ ትቆያለሽ ማለት ነው ከዛ በኋላ ከቆየች በኋላ ታወጫዋለች። ታወጩና ይዘሽ ትመጃለች ማለት ነው። ሁለት መስመር ከሆነ እርግዝና አለ ማለት ነው። የላኛ መስመር ከሆነም ወይም የእስረኛ መስመር ብቻም ከሆነ እርግዝና የለም ማለት ነው። አንድ መስመር ከሆነ ማለት ነው። ሁለት መስመር ከሆነ እርግዝና አለ ማለት ነው። እና በተቻለች መጠን ነገሮችን ለማለት እሺ ቤተሰቦቻችን፣ የሁለቱን ጉዳይም ለማስኬድም ለማስቀጠልም ግዴታ ይህ ነገር ያስፈ ይሄ ነገር ስለሚያስፈልገን ምርመራ ማድረግ ስላለባት ነው። እንዳልኩሽ በዚህ በኩል መያዣ ነው፣ እስከዚህ ጋር ድረስ በሽንት ነው የምታወቀው። ቀለል ብለሽ ወደ ውስጥ ግቢ። ከዛ በፊት ግን ቆይ ነይ። ውጤቱ አይደለሽም ከሆነ ግን ለሚመጣብሽ ነገር ራስሽን አዘጋጅ። ምክንያቱም እኔም ስራ ፈትቼ እዚህ ጋር ተንገላትቻለሁ ብዙ ነገር እሱን። አንተ አይ፣ ቆይ አሁን ለአንተ ጥያቄ አለኝ። እኔ ሲጀመር እርጉዝ ነች ከሆነስ ዘንበላይ የሰው ልጅ ና እንደምታሳድገው፣ መጀመሪያ ሳድጋች፣ ከዛ ርጉዝ መሆኗ ከታወቀ ደግሞ ጭራሽ ደግሞ ሌላ ገንዘብ አለ። ዲኤንኤ የምታደርግበት አለ። ገንዘብ አለክ ወይ? ዲኤንኤ የምታደርግበት ገንዘብ አለ ወይ? እና ታዲያ እንዴት ልታደርግ ነው? ምን አባህ ምን አባህ ነው የምትለምነው? ምን ማለት ነው?

አስር ሰከንድ እኮ ነው የምትነግሪው። ወይ ሽንትሽ አልመጣ ካለ ተናገሪ። ወደዛ ዋደፊ ይበደል ነው። ስትመጪ ሽንት ቤቱ አታግባኝ፣ እዚህ ጋር አድርጊ እንጂ። ልታጎርሺኝ ነው እንዴ? ምንድን ነው ይሄ? የሚያቆይ እኮ ነገር እኮ አይደለም። ይቆያል ወይስ? ወይኔ፣ የተወሰነ ደቂቃ ነው የሚቆየው። እርጉዝ ከሆነችም የእኔ አይደለም የትም ነው ያመጣችው እያለ እንዲ ችግር የለም። ራሱ ብዙ ብትውልም የእኔ ማረጋገጥ እርጉዝ እርጉዝ እርጉዝ ነች እያለ እኮ ነው። እና ታዲያ እሷ በኮንፊደንስ አውቀዋለች ቀድማ ውጤቱ ማለት ነው። አንተ ነው የምትጨቃጨቀው። እዚህ ግን እርጉዝ ነች፣ አስረግዘሃል። የኔ አይደለም። እኔ አለም አሁን ቅድም እርጉዝ መሆኗና አለመሆኗን አላውቅም። ነው ሰበብ አታሰበ ሰበብ አታሰቅም። ወገብን ታጥቀ ለማሳደግ ነው መሞከር ያለብህ። ሶስት ወር ነው ምንም አይነት ሶስት ወር ነው ምንም አይነት ሰው የሚለውን ለምን አይሰማም? በድናል። በቃ ነፍሰ ጡር ነች። ተቀበሌ ነፍሰ ጡርማ ነች። አየህ፣ ነው የኔ ነው፣ አይደለም ነው። አሁን መጀመሪያ እኮ ነፍሰ ጡር አይደለችም ብለህ ነበር። እየተከራከረ ነው ብቻ። አንተስ አንተ ውሸታም አይደለህ? ውሸታም ስለሆንኩ እኮ ነው። አሁን አብረን እንደተኛን እኮ አምኛለሁ። አይደለ አይደለችም። እኔ እኮ አሁን እዚህ ጋር እርጉዝ ስለሆንኩ ነው የምትጨቃጨቀው። አይደለም። ምንድን ነው እንዴት ማለት ነው? ሌላም ሰው እኮ በቃ ደሞ አስር ጊዜ ብታየው ውጤቱ አይቀየርም። በስነ ስርዓት ድምቅ ብሎ ነው እርጉዝ መሆኗን ያሳይ እና ቀጣይ እሺ ታወቀ፣ ምንድን ነው? ከመረመረች ልጁ ታማረመረ እንትን ብሎ ይቻላል እኔ ኮሜንት ላይ አራት ወር ምናምን እስኪ ሞላት ትመርመር በቃ ለዛ ገንዘቡን ታዘጋጃል ለምኝ ምናምን አይሰራም ማንም እኔ ባለው በቪዲዮ ላይ አትለምናት ከማንም አትለምንም ከየትም ሰው አትለምን ጎዳና ላይ ወጣ ሚስቴ የሆነች ልጅ አርግዛብኝ ነው ምናምን ከዛ ባካችሁ ገንዘብ ስጡኝ ዴኤንኤ ላስመር። ምን አይነት ቀልድ ነው? ስንት የታመመና መና፣ ስንት ኩላሊቱ ፌል ያደረገ፣ ስንት የልብ ድካም ያለበት ሰው እያለ ለአንተ ዴኤንኤ ትም እንትን ባልከው ዴኤንኤ ማስመርመሪያ ሰው ይለምንላል? ምን እንደው ነው የምታወራው? የምታወራውን ነገር ላይ ታውቅ

ያንተ ከሆነ እራሱ ወጪውን ትሸፍናለህ፣ ያንተ ካልሆነ ደግሞ እኔ እሸፍናለሁ። እርግጠኛ ነች፣ እርግጠኛ ስለሆነ በዚህ አቅሟ በተማሪነት አቅሟ ወጪ ይሸፍናል የምትለው የእሷ እንዳልሆነ እርግጠኛ ስለሆነች ነው። እዚህ ጋር ነው እኮ አስመርምር አልኩ። በቃ የሰው ልጅ የማሳደግ ሞራሉ የለኝም። እንኳን የሰው ልጅ እኔ ራሴ ልጅ ራሱ ለማሳደግ ዝግጁ አይደለም። እኔም ያላደግኩ ገና አንድ ፍሬ ልጅ። አዎ አንድ ፍሬ ልጅ። ሰው ስንት ነገር ይሰራል በዚህ እድሜው። ሂድና ውጪ። በ18 አመታቸው ቤተሰብ ዘመድ አዝማድ ሙሉ ሀገሪቷን ያስተዳድራሉ። ኳስ ተጫዋቾችን ምን ነው? የት ነው የምትወጣው? የት ነው የምትወጣው? ለምን ደቂቃዎች ማሳለፍ አልፈልግም። በቃ ምኑን ነው የምትይዘው አንተ? ጋር ይቀመጥልሃል። እርጉዝ ነች ነው እኮ የሚለው ብራዘር። በቃ ፆታ ደግሞ ይለይላል። ገና አሁን ከሁለት ወር በኋላ ሶስት ወር፣ አሁን ከሆነ በአምስት ወሩ ጾታ ይለይላል። ጾታውን ታውቃለህ? እረ እባክህ አንተ ፈጣሪ ታቃለ በጣም ሴት ካልሆነች ሴት ነው ማለት ነው። ይሄ እንዲህ አይነት እንጨት እንጨት የሚል ቀልድህን ተወው በእናትህ። አሁን ማለት ነው እና በቃ ሂጂ አንቺ፣ አንድ ነገር ልንገርሽ አስቢበት፣ በደንብ እንዴት አድርጋችሁ ልጃችሁን እንደምታሳድጉ ስለ ዲኒዮ አስቢበት። አንተም ስለ ስለሌላ ስለ ሌላ ነገር ሁሉ ነገር አስብ በቃ።